ከባድ ጉዳት ያደረሰው ከዚህ ጋር ተያይዞ መረጃ ልናደርሳቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ታበረቱን ዘንድ ከወዲሁ በትህትና ጠይቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በመግቢያችን ላይ እንደነገርናቸው ናቸው እንግዲህ በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ረፋዱ ላይ እጅግ አሳዛኝ የሆነ የትራፊክ አደጋ ደርሶ በሰውና በንብረት ላይ እንዲህ ነው የማይባል ከባድ ጉዳት ማድረሱን የሰማነው። በደረሰው የትራፊክ አደጋም ታዲያ የሟቾች ቁጥር ወደ 19 አካባቢ መድረሱን የከተማው ፖሊስ አዛዥ የሆኑት ኮማንደር ታዬ ጉርሜሳ ተናግረዋል። እስካቫተር ማሽን ጭኖ መነሻውን ቻግኒ ከተማ በማድረግ ወደ ዐባይ ግድብ አቅጣጫ ጉዞ እያደረገ የነበረው ተሳቢ ተሽከርካሪ በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ሲደርስ በተመሳሳይ መልኩ ደግሞ በዛው ከተማ በዛው ሰዓት በዛው ቦታ አገር ሰላም ብለው ለስራና ለሌሎች ግላዊ ጉዳዮቻቸው የወጡ ግለሰቦች በአንድ የሕዝብ መዝናኛ ስፍራ ላይ ቁጭ ብለው የሚቀመሰውን እየቀመሱ ቡናውንም ለስላሳውንም እየጠጡሳለ ሳለ እንደው ድንገት የስካቫተር የጫነ ተሳቢ ተሽከርካሪ ፍሬን በጥሶ ኑሮ መንገድ በመሳት እነዚህ ግለሰቦች የተሰበሰቡበት የሕዝብ መዝናኛ ሆቴል ላይ በመውጣት ግለሰቦቹ ላይ አደጋ ሊያደርስባል ሊያቀርባቸው ችሏል። በአደጋው እስካሁን 19 ሰዎች ሕይወት ሲያልፍ 13ቱ ላይ ደግሞ ከባድ ጉዳት መድረሱን የሰማ ነው። በአካባቢው ላይ ያሉ ሰዎች በአደጋው ወደ ሰላሳ ሰዎች አካባቢ ሞተዋል ብለው በወቅቱ አካባቢው ላይ የነበሩ ነገር ግን የሞቱትን ሰዎች ቁጥር በውል ያላወቁ ሰዎች የተናገሩት ነገር እጅግ በጣም ስህተት መሆኑን ነው እንግዲህ ኮማንደሩ የተናገሩት። ከዚሁ አደጋ ጋር በተያያዘም የክልሉ ፖሊስና የከተማው ኮሚዩኒኬሽን መምሪያ ለቲክቫህ ኢትዮጵያ በሰጡት ቃል መሰረት ከሆነ ደግሞ የሟቾች ቁጥር 19 መሆኑን የተናገሩት። የክልሉ ፖሊስ ኮሚሽን ከ19 ሟቾቹ መካከል 17 ወንዶች ሁለቱ ደግሞ ሴቶች እንደሆኑ ነው ያመላከቱት። አስራ ሶስቱ ሰዎች ደግሞ የአካል ጉዳት እንደደረሰባቸው የአካል ጉዳት ከደረሰባቸው አስራ ሶስት ሰዎች መካከል አስራ አንዱ ወንዶች ሲሆኑ ሁለቱ ሴቶች መሆኑን የተናገሩት ፖሊስ መኪናው መንገድ ስቶ ቤት ውስጥ ገብቶ ነው አደጋ ያደረሰው ሲሉ ተናግረዋል። ሹፌርም መሪም ቢብሎይ ነው እንጂ አቅም በፈቀደ መልኩ እንዲህ ያለውን አደጋ እንዳይደርስ ጥረት እያደረግኩ ነበር ብሎ መናገሩንም ተናግረዋል። ከባድ ጉዳት የደረሰባቸው ምን ያህል ሰዎች እንደሆኑ ገና ቁጥራዊ መረጃም እንዳልተለየን የተገለጸው ይህ መረጃ እስከተጠናቀረበት ጊዜ ድረስም ሰዎቹን ከወደቀባቸው መኪና ውስጥ የማውጣት ስራ እየተሰራ መሆኑን የገለጹት። የአደጋው መንስኤን በተመለከተም ለተነሳው ጥያቄ፣ መኪናው የቴክኒክ ችግር እንዳለበትና ከኬላ ጀምሮ ፍሬን እምቢ ብሎት እየተቸገረ ሲነዳ ቆይቶ አደጋው የደረሰበት ከተማ ድረስ እስኪደርስ ድረስ ሹፌሩ በእጅጉ እየተቸገረ መምጣቱን መግለጹን ነው የተናገሩት። ትኩረት የሚገባው ነገር ግን በብዙ መልኩ ችላ የተባለው የመኪና አደጋ እንዲህ ነው የማይባል ኪሳራ በህዝብና በመንግስት ላይ እያደረሰ ይገኛል። እንዲህ ላለው ችግር መንስኤ ተደርጎ ሊወሰድ የሚገባው ከተሽከርካሪ ቁጥጥር ጋር ተያይዞ የሚሰራው የራሱ የመንግስት መስሪያ ቤት እንደሆነም ይነገራል። በብዙ መልኩ እንኳንና ሊነዱ ቀርቶ ሊወገዱ የሚገባቸው በብዙ መልኩ አገልግለው በራሳቸው አልነዳም ያሉ መኪኖች አስፈላጊውን ዓመታዊ የቴክኒክ ምርመራ ሳያደርጉ፣ የመኪኖቹን አሁናዊ ሁኔታ በተገቢው መልኩ ሳይፈትሹ ባለንብረቶቹ ቦሎ እንዲያድሱ ፈቃድ መስጠት የኋላ የኋላ ጉዳቱ ዛሬ የደረሰው አይነት እንደሆነ ሊታመን ይገባል። የመኪና አደጋ እድሜያቸው ከአምስት እስከ 29 ዓመት ለሆኑ ህጻናትና ጎልማሶች ዋነኛ የሞት መንስኤ ሲሆን በዓለም አቀፍ ደረጃ በሁሉም የዕድሜ ክልል ውስጥ ስምንተኛው የሞት መንስኤ እንደሆነ ይነገራል። የመኪና አደጋ በኢትዮጵያ ከፍተኛ የህዝብ ጤና ችግር፣ ለአካል ጉዳትና እልፍ ብሎም ለሞትና ለከፍተኛ ጫና አስተዋጽኦ እያደረገም ይገኛል። ተሽከርካሪ ባለቤትነት በፍጥነት መጨመር፣ በቂ ያልሆነ የመንገድ መሰረተ ልማትና የትራፊክ ህግና ደንቦችን በአግባቡ አለማክበር ሁኔታውን ከአባባሱት ውስጥ ዋነኞቹ እንደሆኑ ይነገራል። እንደ የዓለም ጤና ድርጅት ዘገባ ከሆነ ከ2000 ዓ.ም ጀምሮ አደጋው በኢትዮጵያ እጅጉን እየጨመረ የመጣ ሲሆን በአፍሪካ ከፍተኛ የመንገድ ትራፊክ ሞት ካለባቸው ሀገራት መካከል አንዷ ኢትዮጵያ መሆኗም ተጠቅሷል። በ2009 ዓ.ም ብቻ በየ መቶ ሺህ ሰዎች 26 ነጥብ ሰባት ሰዎች ላይ የመኪና አደጋ የሚደርስባቸው ሲሆን አራት ነጥብ ሰባት ሰዎች ህይወታቸውን እንዲጠፋ ምክንያት ይሆናል። እንዲህ ባለው አደጋ ህይወታቸውን ከሚያጡት መካከል ደግሞ 78 በመቶ ወንዶች ሲሆኑ፣ 22 በመቶቹ ሴቶች ናቸው። ለአደጋ የተጋለጡ የመንገድ ተጠቃሚዎችን ስንመለከት ደግሞ ከእነዚህ መካከል በዋነኝነት እግረኞች ባልተመጣጠነ ሁኔታ እየተጎዱም ህይወታቸውን እያጡም ይገኛሉ ይህም ፈጣን ምላሽ ያስፈልገዋል ሲባል ብዙ ጊዜ ሲሰማ ነበር። ነገር ግን ጉዳዩን ይሁነኝ ብሎ የሰራበት አካል ያለ አይመስልም። የመንገድ ትራፊክ አደጋ ተጽዕኖ የህይወትና የአካል ጉዳት አልፎም በሀገሪቱ ላይ ከፍተኛ ኢኮኖሚያዊ ጫና ይፈጥራል። ከህክምና ከመልሶ ማገገምና ከምርታማነት መጉደል ጋር የተያዙ ወጪዎች የህዝብ ጤና ሀብቶችንና የሀገራዊ ኢኮኖሚያዊ ጉዳቶችም ከፍተኛ እንደሆኑ በዘርፉ ላይ ጥናት ያደረጉ ሰዎች ይናገራሉ። በአደጋ የተጎዱ ቤተሰቦች በህክምና ወጪዎችና በገቢ ማጣት ምክንያት የገንዘብ ችግር ያጋጥማቸዋል። ይህም የድህነት ዑደትን ሊያባብስ ይችላል። በተጨማሪም በህይወት የተረፉ ሰዎችና ቤተሰቦች ላይ የሚደርሰው የስነ ልቦና ጉዳት የረጅም ጊዜ የአእምሮ ጤና ችግሮችንም ሊያስከትል ይችላል። በኢትዮጵያ የመኪና አደጋን ለመቀነስ ዘርፈ ብዙ ምላሽን ይጠይቃል። የመንገድ መሰረተ ልማት ማሻሻል፣ የትራፊክ ህጎችንና ተያያዥ ፖሊሲ ማሻሻልና በጥብቅ መተግበር፣ የትራፊክ ህጎች አክብሮ የማሽከርከር ልምዶች ላይ እያተኮሩ የህዝብ ግንዛቤ ዘመቻዎችን ማከናወን፣ የመጀመሪያ ህክምና እርዳታ እንዲሁም ደግሞ በድንገተኛ ህክምና ተደራሽነት ላይ ኢንቨስት ማድረግ ሀገራችን እነዚህን እርምጃ ጃዎች በመውሰድ የመንገድ ትራፊክ አደጋዎችን ሸክምነት በእጅጉ ልትቀንስ ይገባታል ይላሉ ከትራፊክ አደጋ ጋር ተያይዞ ጥናትና ምርምር ያደረጉ ግለሰቦች። ተወደዳቸውና፣ የተከበራችሁ የአዲስ ጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በዚህ የመኪና አደጋ ህይወታቸውን ላጡ ሰዎች ፈጣሪ ነፍሳቸውን በቀኝ እንዲያኖር ተመኘን። ለቤተሰቦቻቸው ደግሞ ብርታትና መጽናናትን ይሰጥ ዘንድ መሻታችን ነው። እናንተ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን፣ አዲስ ጊዜን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትትና ጠየቀን እናመሰግናለን። ኳን ደስ አላችሁ።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 አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል